አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዳም ቅመምት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኛ። አልሐምዱላ ረብልዓለሚን እናንተስ እንዴት ናችሁ? ደህና ናችሁልኝ ወይ? የበረታችሁ ነው ወይ? ያው ከኢድ በኋላ ያለው እዲከም ስራ ደግሞ ጽዳት የለን ጽዳት ይበዛብናል። በርግጥ ሁልጊዜ አይሆንም እና እንዴት ናችሁልኝ? ደህና ናችሁ ወይ? አላህ ስብሐና ወተዓላ በያላችሁበት በእያላችሁበት ይጠብቃችሁ። አላህ ይጠብቀን፣ ሁላችንንም ጾመኞች ማለን ደሞ ያው ስድስት ጾም ላይ ያለን ብዙዎቻችን እህቶች፣ ወንድሞች አላህ ስብሐና ወተዓላ ጾማችንን ዱዓችንን ሙስተጃብ አላህ ያደርግልን። አላህ ሀይሩን ነገር ይሻለን። አላህ ከክፉ ነገር ይጠብቀን። ወቶ ከመቅረትም አላህ ይጠብቀን። አላህ ሀገራችን ኢትዮጵያን ሰላም ያደርግልን። ረብ አለሚን ሁላችንም በዱዓ እንተዋወስ ማለት ነው። ዛሬ ሌላቸው የመጣሁት በባለፈው የምታውቁት አላችሁ ቪዲዮ ላይ ከአንድ እስከ አምስት ድረስ በቱህፈቱል አጥፋል የተጅዊድ ትምህርት እያየን ነበረ ማለት ነው። ነገር ግን እኔ ዳውንሎድ አድርጌ ወደ ራሴ አፕሎድ ነው የማድረገው። ያ ደግሞ ያው አግባብ አይደለም ለእኔ አዲስ ነኝ። ስለዚህ እስኪ ብዙዎቻችሁ ተመችቶናል፣ ቀጤበት አሪፍ ትምህርት ነው ያላቸዋላችሁ ኮሜንት ላይ ትምህርቱ በጣም ወሳኝና አሪፍ የሆነ ለልጆችም እንዲሁም ደግሞ ቱህፈቱል አጥፋል ማለት የልጆች ስጦታ ወይም ደግሞ እንደ ልጆችም ሆኑ ወይ ደግሞ እኛ ጭራሽ ቁርአን ማንችል ለሆንን ሰዎች የሚጠቅም ነው ማለት ነው። ቱህፈቱል አጥፋል የተጅዊድ ትምህርት ስለዚህ እስኪ ያንን ቪዲዮ ዳውንሎድ ማድረጉ ለኔ ጥሩ ስላልሆነ አፕሊኬሽን ላይ አለ። የምታቆ ታቆታላችሁ። በእርግጥ ለማታቆ እህቶች ነው። በእርግጥ አሁን ላይ ብዙ ስደትን መጠን የመጣን እህቶች አለን፣ ወንድሞች እንደዛው በየግሩፕ ላይ ማሻላ በጣም ደስ በሚል ሁኔታ ግሩፕ ላይ ድንን ለመማር ድንን ለመቅሰም ግሩፕ ላይ ብዙ እህቶችን እናያለን። አዳዲሶች ከአሊፍ ለጀማሪዎች ከፋኢዳ ማለት ነው። እንዲሁም ደግሞ ያው የተጅዊድ ትምህርት ኪታብ ቁርኣን እንደሁ ብዙ እህቶቻችን አላችሁ። ማሻላ ግን ደግሞ እስኪ ይህ አፕሊኬሽን እኔ ስለጠቀመኝ ነው፣ ይሄ የተጅዊድ ትምህርት ማለት ነው። ሁላችንም እንጠቀምበት። የምታቁት ታቁት አላቸው። ለማታቁት እህቶች ከዚህ በፊት የቁርአን ንባብ ልምድ ለሌላችሁ ላላችሁም እንደዛው፣ እስኪ ዛሬ አብረን ይህን አፕሊኬሽን እናወርደውና ከዛ በፊት ግን ያው አዲስ ጀማሪ ሄታችሁንን አበረታቱን፣ ሼር ላይክ ሰብስክራይብ በማድረግ ማለት ነው እንበረታታ፣ እኛው ለእኛ የቅመሞች ዬ ለአላህ ብዬ ይወዳችኋለሁ። አላህ ሱብሓነሁ ወተዓላ ይጠብቃችሁ። እስኪ አፕሊኬሽኑን አብረን እንየው። እኔ አውርጄዋለሁ በእርግጥ ዳውሎድ ስላደረግኩት አብረን እንየው ለሁላችንም ስለሚጠቅም እኔ ስላቋረጥኩት ቪዲዮን እስኪ እናንተ ደግሞ እዩት። ከዚህ አውርዳችሁ በሚመቻቸው ጊዜ ዳውንሎድ አድርጋችሁ በስልካችሁ ማዳመጥ ትችላላችሁ ማለት ነው፣ በአፕሊኬሽኑ ማዳመጥ ትችላላችሁ። በሰማም ይሁን ቁጭ ብላችሁም ይሁን በቃ የተንቀሳቀሳችሁ ባላችሁበት ሁኔታ ላይ ሆናችሁ ይሰራል። ተጠቀሙበት። ወደ አፕሊኬሽኑ አብረን እናየዋለን ማለት ነው።

አኔ ዋለው እዚህ ጋር ለምሳሌ እስኪ ይህን ነብረ እናያለን በለው። እኔ ነው እናንተ ዳውሎች ታደርጉታላችሁ ማለት ነው። ቀይ ከፍታል። ለምሳሌ እዚህ ጋር እናያለን የመጀመሪያዋን ሰላም አሌይኩም ረመቱላ ይሄ እዚህ ጋር ማለት ነው። ይሄንን አፕሊኬሽን አውርዳችሁ ተጠቀሙበት። በጣም ጠቃሚ በጣም ጠቃሚና ወሳኝ የሆነ ለልጆችም ለዋቂዎችም ለማንኛውም በተለይ ቁርአንም በቀላሉ ለማያወቅ የሚጠቅመን ነው። ከዚህ በፊትም ቪዲዮ ላይ ስለቀው ተናግረዋለሁኝ ለራሴ ስላወቅኩበት ነው ማለት ነው። እና ይሄንን አውርዳችሁ ተጠቀሙበት፣ እህቶች በጣም ጠቃሚ ነው። እና በዚህ መልኩ አውርዳችሁ ተጠቀሙበት ማለት ነው። ያው ያወቁትን ማሳወቅ ትልቅነት ነው። በእርግጥ የማናውቀውን ነገር እኔ የማውቀው እናንተ ላታቁት ትችላላችሁ፣ እናንተ የምትችሉትን ደግሞ እኔ ላልችል እችላለሁ ማለት ነው። ስለዚህ የምናውቀውን ነገር ማወቅ አለብን እርስ በርሳችን መተዋወቅ አለብን። እና ይሄን ይመስላል። ለምሳሌ እስከ ክፍል አስራ አራት ድረስ ነው። አንደኛውም ማወቅ መሮጥ ብቻ አይደለም። ደግሞ ይሄን በምናይ ሰዓት በቃ አሁን ለምሳሌ ክፍል አንድን ዛሬ ካየሁኝ ዛሬ ለመጀመሪያ ካየሁኝ ነገ ደግሞ በደንብ አርጌ እስኪ ምንድን ነው የሚለው መሀፈዝ እኔ ዛሬ በደንብ አጠናሁ ያልኩትን ነገ ደግሞ በራሴ ሙራጃ ማድረግ አለብን ማለት ነው። ምንድን ነው የሚለው ይሄ ይሄ ስለምንድን ነው የሚያስተምረው እዚህ ላይ ምንድን ነበር ያለን፣ ትናንትና ሳጠና ምን ነበር የሚለው ሙራጃ ማድረግ አለብን። እንዲሁም ደግሞ ያው በአሁን ሰዓት ብዙ ቦታ ላይ አለ፣ ኪታብም እንደዚሁ ቁርአንም ቃይዳም በየቦታው አለ። በርግጥ ለዚህ ደግሞ ጊዜ መስጠት አለብን። መጀመሪያ ከምንም ከማንም በላይ አብሮን የሚኖርም አብሮን የሚሄድም ቁርአን ማወቅ አለብን። ስለ ድናችን በቃ ጥንቁቅ መሆን አለብን ማለት ነው። ነገ በዱንያም በአኺራ የሚጠቅመን እሱ ስለሆነ ማለት ነው። እና ይህን ይመስላል። አወርዳችሁ ተጠቀሙበት እላለሁ ውዶች። ያው ብዙዎቻችሁ ተመችቶናል እያላችሁ የነበረ እንደዚህ፣ ያወርዳችሁ ተጠቀሙበት ማለት ነው እና ያው ርጀዋለሁ ለምሳሌ ይኸው እዚህ ጋ አለ። በዚህ መልኩ ማውራት ትችላላችሁ። እዚህ ጋ አለ ይኸው እነዚህን እያወረዳችሁ ተጠቀሙበት ማለት ነው። አላህ በሰማነው ተጠቃሚ ያላህ ያደርገን። ውደች ይ ያላህ ስብሃነ ወተዓላ በራህመቱ ይጠብቀን። በዱዓ እንረሳሳ። ሸር ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱን። የአዲስ እህታችሁ ነኝ ያው አዲስ ኤት ዩባር ማለት ነው እንግዲህ ባላ ፍቃድ እንሻላህ ወደ ብምስና ወይ ደግሞን ፈምስ ይሆናል ላይ ይታወቅ ምላቸዋለሁ። ጥያቄ ካለ የማስተካከለው ካለ ጥያቄ በኮሜንት አሳውቁኝ፣ መልሳለሁ። መልካም ምሽት ይሁንላችሁ ውዶችዬ፣ እወዳቸዋለሁ። ለአላህ ብዬ ይህን አውርዳችሁ ተጠቀሙበት። ልጆችም ያለን ለልጆቻችን አውርደን ይህን እንድማሮ ብናደርግ የተሻለ ነው ብዬ አስባለሁኝ። ጀዘኩሙለው ኸይራን